ትህት ለሩታዬ ቻናል ማለት ነው። በቻናል ላይ የማትለቅበት ያው ኮፒራይት ይዞባት ነው ገደቡ ያለቀ አይመስለኝም ማለት ነው። የቀጣቸው እንትን ማለት ነው ዩቱብ አሰላሙ አሌኩም ወራህመቱላይ ወበረካቱ። እንዴት ናቸው ሰላም ናቸው? ፍትህ ለጽጌ ማለት ነው። ጽጌ ያው ሁሌ ተበዳይ ነኝ ሁሌ እኔን የምበደለው ጋችና ፍትህ ጠይቁላት። ዛሬ በነገራችን ላይ ጽጌ በጣም ነው ፈታ ያደረገችኝ ማለት የሆነ ሁኔታዋ እንደ ህፃን ልጅ የሚያደርጋት ነገር በጣም ነው የሚያዝናናው፣ እና መጨረሻ ላይ ደግሞ ሜሪ ያው ተናዳለች። የሰሩት ነገር በራሳቸው ላይ እንደዚህ አይነት ነገር የማሟረት ጥሩ አይደለም፣ ግን ያስፈራል። የተናገሩት ነገር ማለት ነው በጭንቅላት ራሱ ሲታሰብ በጣም ነው የሚያስፈራው፣ ግን ያው በመጨረሻ ላይ ፈና አርገውና ጽጌ ስትደበደብ ምናምን ሳ ገፍትሮ ሲያገባት ምናምን በጣም ወዘና ያደረጉኝ ሩታዬ፣ ደግሞ ያው ምስኪና ነፈር ሩታ ማለት ነው። ምንም ነገር ያው ዝም ብላ ታግዛቸው እንጂ አትችልበትም። የሆነ አላደን ምን ልበላችሁ የሆነ ብቻ አላቅም። እና ጽጌ ያው ዛሬ ፈታ አድርገሽናል። እና ፍትህ ጠይቁላት። ፍትህ ለጽጌ ውሌ ተበዳይ ጽጌ ናት ማለት ነው። ፍትህ እንጠይቃለን።